በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ፈንዩ ለግንቦት በዛቲ ዕለት አይረፈ ቅዱስ እዮብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሁለት በዝች ቀን ጻድቅ እዮብ አረፈ። ለዚህም ጻድቅ በዘመኑ እንደ ርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግሥት እግዚአብሔር ስለሚያውቅ አሰለጥነው፣ ለመጭ ትውልድም አራያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ይቆ በመልእክቱ እንሆ የጻድቅ ኢዮብ ትዕግሥቱን ሰምታችኋል አለ። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ። ስጋውንም በደዌ ስጋ ከራሱ እስከ እግሩ ድረስ ተመታ። በዚህም አስጨናቂ በአስጨናቂ ደውዬ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃል እንኳን በፈጣሪው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንሰሶችና ገንዘቡ ሁሉ በጠፉ ጊዜ እግዚአብሔር ሰጥ እግዚአብሔርም ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመን በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሞት። ዳግመኛ እግዚአብሔርን ደጅ ጠነዋለሁ መከራውንም እታገሳለሁ የቀድሞ ኑሮዬን ተስፋ አድርጋለሁ ትላለህን? አለችው። እንዲህ ስ እንዳትል፣ ከዚህ አለም እንሆ ስም አጠራረ ጠፋ። ሴቶች ልጆችና ወንዶች ልጆቼ ሞቱ። እኔም ዘጠኝ ወር አረግ ሳምት ስወልድ ላይረቡኝ፣ ላይ ጠቅሙኝ በከንቱ ደከምኩ። አንተም በመግል ተለወጠ በትል ተከበት፣ እኖራለ። ሌሊቱን ሁሉ ስትዛብት ታድራለ። እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬ አልፍ ዘንድ ከጠዋት ጀምሮ ፀሐይ እስኪትገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረፈው፣ ሞት አለችው። እዮብም ሚስቱን እየተመለከተ ሰማት፣ ስርዓት እንዳልተሰራባቸው ከእዛ ሴቶች እንዳንዲቱ ተናገርሽን። ከዚህ ቀድሞ በጎን ነገር ከእግዚአብሔር እጅ ተቀብለን ከዚህ በኋላ መከራውን አንታገሰንም አላት። በዚህ ባገኘው መከራ ሁሉ እዮብ ጌታን የበደለው በደል የለም። እዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርን በደመና ውስጥ ተናገረው፣ ከተናገሩም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌ ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱን ከእኛ ጋር ትኑ ለዘላለሙ አሜን። ሰላም ለኢዮብ ዘጥበበ ሰማይ ንድቅ ወዘወይነ ተብሲት ዝቅ አክሊለ ሕይወት ነሳ ወዕድሜ መዋዕል ርሁቅ በህማም ወተጽና ተመኪሮ ዝንቱ ጻድቅ ካብ በእሳት ትሜከር ወይትፈተን ወርቅ። በዚችም ቀን የመንፈሳዊ ማህበር አባት የአባብ ጳቅሚ ስረድ የከበረ አባት ቴዎድሮስ አረፈ። ይህም አባት በገል የተጠመደ ትውት ቅን ታዛዥ በበጎ ስራም ፍጹም ነበረ። ከአባብ ጳቅሚ ስም ዘንድ ከታናሽነቱ ጀምሮ መነኮሰ ለፈጣሪውም እንደሚታዘዝ ይታዘዘው ነበረ። ስለዚህም አባጳቅሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖር መነቆዛት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በእድሜው ሕፃን ሁኖ ሳለ አባጳቅሚስ ገሳጭና መካሪ አድርጎ ሾመው። ከአባጳቅሚስም እረፍት በኋላ በአባቱ በአባባቅ ሚስፈንጣ አበምኔቱ ነው ተሾመ። ይህም አባትትናው የበዛ ነው፣ ከዚህ ከኃላፊው አለም ክብር ይሸሽ ነበር። የአገልግሎቱንም በጎ ስራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ለሁላችን ትድረሰን ለዘላለሙ አሜን። በዚች ቀን ከአባ ኤሲ ጋር ሃያ ሁለት ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ጸንጣትኑን ለዘላለሙ አሜን። ግንቦት ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ኢዮብ ጻድቅ የትዕግስት አባት፣ አባት ወድሮስ ሊቀጳ ምንየት የታላቁ ቅዱስ ጳጉሜስ ደቀ መዝሙርና የአቡነ አረጋዊ ጓደኛ ሰማይታት፣ የአባ ኤሲ ማይበር። ወርሃዊ በዓላት፦ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዎስ ሐዋርያ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውዲ ገዳማዊ፣ ታላቁ ቅዱስ ሳዊሮ ዘአንጾኪ፣ አባ ህርያቆ ዘሀገረ ብእንሳ።